አሁን ጨው ጨምር ያለው ሙድ ቤተሰቦች ሰላማችሁ፣ የብዛሌ በያላችሁበት እንዴት ናችሁ? እኔ እግዚአብሔር ይመስገን አለው። ዛሬ ደግሞ በሌላ ቪዲዮ ተከስቻለው። ዛሬ የማሳያችሁ ችክን ካሬ ነው። የማሳያችሁ ችክን ካሬ ግብአቶቹን እና ምን ምን ምን እንደሚያስፈልጉን ግብአቶቹን አሳያችኋለሁ ያው እዚህ ጋር ሽንኩርት ሁለት ሽንኩርት ከትፌ እያቁላለው እገኛለሁ ማለት ነው። እዚህ ጋር ደግሞ ቲማቲም ያስፈልገናል። ሁለት ቲማቲም ቲማቲማችሁ እንደ ማለት ትልቅ እና ትንሽ ስላለው የኔ ትልቅ ስለሆነ ሁለት ብቻ ነው የከተፍኩት። እናንተ ደግሞ እንደፈለጋችኋላችሁ መጨመር ትችላላችሁ። ሶስት እንዲፈጅባችሁ ይችላል ቲማቲም ትልቅ ስላለው ማለት ነው። የበለጠ ደግሞ የበሰለ መሆን አለበት ቲማቲሙ ማለት ነው። እንደዚህ ቀይ መሆን አለበት። ከዛ ደግሞ እዚ ጋ ኮኮናት ፓውደር ያስፈልገናል። ሁለት ሮብ ያስፈልገናል። ሁለት ሳልሳ ያስፈልገናል። ነጭ ሽንኩርት ያስፈልገናል ማለት ነው። እና ደግሞ የሚያስፈልገን ነገር ሌላ ደግሞ በነገራችን ላይ በጣም ሞዶ ይሄን ችክን ካሬ ሌላ ደግሞ ሁለት ግሽጣ ወይም ደግሞ ጌማር ማለት ነው። ሁለት ሳልሳ ሁለት ጌማር ሮ ኮኮናት ፓውደር ያስፈልገናል። ነጭ ሽንኩርት እዚህ ጋር ደግሞ ግባ። የቅመሞች ግብአቶቹ ደግሞ ይሄ እንደምታውቁት የካሬ ነው። ይሄ ካሬ ነው። ይሄ ደግሞ ፍልፍል ምንድን ነው? ፍልፍል አስዋል ወይም ደግሞ ብላክ ፔፐር፣ ብላክ ፓውደር ማለት ነው። እዚህ ጋር ደግሞ እርድ አለኝ ወይም ደግሞ ኩርኩም አለኝ። እነዚህን ማለት ነው። እነዚህ ናቸው ግብአቶቹ። አሁን እያቁላለው አገኛለሁ ማለት ነው። እና ችክን፣ አንድ ችክን እንደፈለጋችሁ አድርጋችሁ መጠቀም ትችላላችሁ። ያ ማለት እንደ ፋሚሊው ብዛት ማለት ነው። እኔ አንድ ነው የምጠቀመው፣ እናንተ ደግሞ ሁለትም ሶስትም ማድረግ ትችላላችሁ። በርከት ያለ ቤተሰብ ወይም ደግሞ እምትለው ጅማአ ነው ዛሬ እኔ ቤት እህቶቿን እዳለ ይመጣሉ። እና ሁላቸውም ስለሚመጡ አንድ ችክን ለምን አስፈለገች ልትሉ ትችላላችሁ። ያንስሙ ልት ትችላላችሁ። ይዘው ስለሚመጡ ምግብ እያንዳንዳቸው ይዘው ይመጣሉ። ይሄ ችክን እኔ ብቻ አይደለም የምሰራው ሌላ ጋም ይመጣል ማለት ነው እና እናንተ ደግሞ ወይም ሁለት ወይም ደግሞ አንድ ተግማሽ ምናምን አድርጋችሁ መስራት ትችላላችሁ። ችክሉን ማለት ነው። የእኔ ደግሞ አንድ ነው። ዛሬ የምሰራው እነዚህ ናቸው ግብአቶቹ። እዚህ ታደርሻለው ማለት ነው። እንደዚህ ከጠቅላላ በኋላ ከምንጨምር ላይ ሳሳውን ጨምራለሁ ማለት ነው። ይሄ ትንካለሉ በኋላ ታጨምርበታለህ አንድ ሁለት የሚዘጋጀውትን ጌማርና ሮብና ሮብ ኮኮናት በአንድ ላይ ሜክስ አደርጋቸዋለሁ ማለት ነው። እንደዚህ ካቡላለሁኝ በኋላ በኋላ እሳትን ጨምርበት እና በደምብ ይበስላል ማለት ነው። ከዛ ይሄን ሜክስ አድርጌ በኋላ ጨምረዋለሁ ማለት ነው። ከበሰለ በኋላ ማለት ነው። በኋላ እንገናኛለን። ይሄ እንደዚህ ብሎ ከበሰል እንዴ በኋላ ያዘጋጃትን ሜክስ ያደረኩትን ይሄን ጨምራለሁ ማለት ነው ትንሽ ለቅለቅ ቅላ ና ጨምርበታለሁ ማለት ነው። ይሄው ከለሩ እናንተ ጋ እዚህ ብዙ እንትላላ እንደዚህ አድርጎ ያሳያቸዋል ማለት ነው። በኋላ ኦሬንጅ ከለር ነው ከለሩ ማለት ነው። እዚህ ጋ ነጭ ስላረገ ነው ካሜራ እና ይህ ሲበስል ሰጠው ከላር ይሰጥናል ይሰጠናል፣ ማሳያችኋለሁ ማለት ነው። አሁን ጨው ጨምር ያለው እየበሰለ ነው። እንደምታዩት በጣም ቆንጆ ሆኗል። ይህን በተለይ ልጆቹ በጣም የሚወዱት ለሕጻናት አሪፍ ነው። በጣም የሚወዱት ልጆቹ ከሰዎቹ ይልቅ ልጆቹ በጣም ይወዱታል። በጣም ነው የሚበሉት። ይሄን ችክን ካሬ ማለት ነው፣ ሁል ጊዜ ይሰራለው ጅማ ጅማ ሁል ጊዜ ይሰራለው። እና ይሄን ይመስላል ጓደኞቼ፣ ችክኑ በስሏል። በጣም ያው

አሁን እንግዲህ ይሄን ያህል ከበሰለ በቂ ነው። እዚህ ጋር የራይዝ ፓክ የአረባ ሀገር ፈረሰኛው ማለት ይሄ ነው እንግዲህ እንደምታውቁት ማለት ነው ይሄን ይመስላል ማለት ነው። ትበላለች ለልጅቷ ማለት ነው። እዩት እንዴት አባቱ እንደሚያምር። በጣም ነው የሚያምረው። ከሩዝ ጋር በጣም ይሄዳል። በተለይ ከጎን ሰላጣ አድርጋችሁ ማለት ነው እንደገና ደግሞ ከክቡስ ጋር በጣም ነው የሚሄዱ። ከክቡስ ጋር ማለት ነው። ባጎን ሩዝ ስትበሉ እንደዚህ ሩዝ ስትበሉ በጎን አድርጋችሁ ሰላጣ መጠቀም ትችላላችሁ ማለት ነው። ዋው ነው ያምራል። ሰላማችሁ ይብዛልኝ። ደና ናችሁ።